ኢንተርናሽናል ኢምፖርት ኤክስፖርት ማንም ሰው መግባት የሚችልበት ነው። ኢምፖርት ኤክስፖርት የስራ ዘርፉ ላይ ራሱ ለመቀላቀል ብዙዎቻችን አይምሮ ላይ ያለው በትልቅ ኢንቨስትመንት በትልቅ የመነሻ ካፒታል ይጀመራል የሚለው ነው እና በአነስተኛ ካፒታል መጀመር የሚችል የስራ ዘርፍ ነው። ፍቃድ ሲያወጣ ምን ምን መከተል አለበት? ምን ምን መሟላት አለበት? ኤክስፖርት ስናደርግ ያሉት ዶክመንቶች ምን ይመስላሉ? እንደዚሁ እንዴት ነው የሚዘጋጁት የሚለውን ምናልባት ይህንን ስልጠና ሰዎች በመውሰዳቸው ብቻ ምን አይነት ጥቅሞችን ያገኛሉ ተብሎ ይታሰባል። ከኢንትሮዳክሽን ጀምሮ ኢንተርናሽናል ትሬድ ምንድን ነው ነው ኢምፖርት ኤክስፖርት ምንድን ነው የሚለውን ጨምሮ እንደዚሁም ፕሮሲጀሩ ምን ይመስላል፣ ኢምፖርት ስናደረግ መከተል ያሉብን ፕሮሲጀሮች ምንድን ናቸው በደንብ ለማሳየት እንሞክራለን። ካፒታሉ ስናስብ ምን ያክል ገበያ አለ፣ መሸጥ የምንችለው ነገር ምንድን ነው፣ የምናቀርበው ነገር ምንድን ነው። ማንም ሰው መግባት የሚችልበት ነው፣ ነገር ግን ገበያውን ይመስላል የሚለውን በደንብ ማጥናት ያስፈልጋል። ሰላም ተመልካቾቻችን እንደምናላችሁ፣ ይህ የገበያ ቢዝነስ ፕሮግራማችን ነው። በዛሬው የገበያ ቢዝነስ ፕሮግራማችን የአስመጪና ላኪነት የስራ ዘርፍ ላይ መሰማራት ለምትፈልጉ ይህንን የስራ ዘርፍ ለመቀላቀል የሚያስፈልጉ ስልጠናዎችን የሚሰጡ ድርጅቶች ጋር ተገኝተናል። እንግዲህ በሚኖረን ቆይታ ይህንን የስራ ዘርፍ መቀላቀል ለምትፈልጉ ስልጠናውን በምን ያህል ገንዘብ ማግኘት ትችላላችሁ፣ ስራውን ለመጀመርስ ምን ያህል ካፒታል ያስፈልጋል፣ የሚሉትንና ሌሎች ተጨማሪ መረጃዎችን የምናደርሳችሁ ይሆናል። ዝግጅቱን ወደ እናንተ እያደረስኩ እኔ በአምላክ አበራ ከካሜራማናችን ሃይማኖት አብዱ ጋር አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። ሰላም እንደምናለ። ሰላም እንደምናለ። እግዚአብሔር ይመስገን። ዛሬ እንግዲህ እናንተ ጋር የተገኘ ነው ስለ ኢምፖርት ኤክስፖርት ስልጠና ምን እንደሚመስል ለተመልካች ለማድረስ ነው። በቅድሚያ ግን ስምህንና የስራ ድርሻህን እስቲ አስተዋውቀኝ። ስሜ አቤል ደረጃ ይባላል በትሬ ኢትዮጵያ ግሩፕ ውስጥ የኢንተርናሽናል ትሬድ ኢምፖርት ኤክስፖርት ኢንስትራክተር ነኝ በጣም ጥሩ እንግዲህ አስቀድመ እንዳነሳ ነው ስለ ኢምፖርት ኤክስፖርት ዘርፍ ምን እንደሚመስል ስለስራው ስራው ስለ ቢዝነሱ ጠቅላላ ያሉ መረጃዎችን ከእናንተ አንደበት ለተመልካች ለማድረስ ነው ብቅ ያለው በቅድሚያ ግን ስለሱ ከማንሳታችን በፊት ድርጅታችሁ ማን ይባላል ከዚህ በፊት ሲሰራቸው የነበሩ ስራዎች ምንድን ናቸው አሁንስ በምን አይነት የስራ ዘርፍ ላይ ይገኛል የሚለውን ጠቅላላ ያሉ መረጃዎችን እስቲ እሺ በጣም አመሰግናለሁ። ድርጅታችን ትሬድ ኢትዮጵያ ግሩፕ ይባላል። የኢምፖርት ኤክስፖርት ወይም ደግሞ ቢዝነስ ቱ ቢዝነስ ላይ የሚሰራ ነው። አገር ውስጥ ያሉ የትኛውም አይነት ላኪም ሆነ አስመጪ ከውጭ ካሉ ገበያዎች ጋር ወይም ደግሞ መግዛት ወይም ደግሞ ኢምፖርት ማድረግ ወይም ኤክስፖርት የሚያደርግ ከሚፈልጉ አካላቶች ጋር ማገናኘት ነው ስራችን። ቢዝነስ ማርኬት ፕሌስ ነው ማለት ነው። ላለፉት ዘጠኝ ዓመታት ቢዝነስና ቢዝነስን እያገናኘን ቆይተናል። አሁን ደግሞ ከአራት ዓመት ወዲህ የኢምፖርት ኤክስፖርት ወይም ኢንተርናሽናል ትሬድ ስልጠናዎችን እየሰጠን እንገኛለን ማለት ነው። ይሄን ይመስላል አሁን ላይ እየሰራ ነው ያለው። በጣም ጥሩ። ከዚህ ከኢምፖርት ኤክስፖርት ስልጠና በተጨማሪ ምን አይነት ስልጠናዎችን ወይንም ደግሞ ስራዎችን የምትሰሩት እሱም አከል ተቻለ? ኦኬ ሶ፣ በስልጠና ደረጃ የተለያዩ የምንሰጣቸው ስልጠናዎች አሉ ዲጂታል ማርኬቲንግ እንዳልኩሽ ኢምፖርት ኤክስፖርት ወይም ደግሞ ኢንተርናሽናል ትሬድ አለ። ስቶክ ማርኬቲንግ እንሰጣለን። ኮፊ ካፒንግ ሌላኛው አሁን ላይ በደንብ ሰፋ ባለ ሁኔታ እየሰጠንበት የምንገኘው ነው። ሌላው የባሪስታ ስልጠና አለን። እንደዚሁም ሌሎች ተጨማሪ ስልጠናዎችን እንሰጣለን ማለት ነው። ዶክመንቴሽን አለው ለብቻው፣ ኢንተርናሽናል ትሬድ ዶክመንቴሽን እንሰጣለን። በአድቫንስ እንደዚሁ የሚሰጣል ኢንተርናሽናል ትሬድ እነዚህ እነዚህን አሉ ስልጠና ደረጃ ማለት ነው። በጣም ጥሩ ወደ ኢምፖርት ኤክስፖርቱ ልመልስህ እና እሱን ስልጠና ከጀምራችሁ ምን ያህል ጊዜ ሆናችሁ፣ እንዲሁም ደግሞ ስልጠናው ላይ ምን ምን ይካተታል የሚለውን ደግሞ እናንሳ። ቅድም እንዳልኩሽ ላለፉት አራት ዓመታት ስንሰጥ ነበር። ኢንተርናሽናል ትሬድ አሁን በባች ደረጃ ወደ መቶ ሀያ አካባቢ ባቾች በሬጉላሩ ብቻ ደርሰነ በሬጉላር ማለት ከጠዋት ሁለት ሰዓት እስከ ስድስት ሰዓት በሚሰጠው ወደ መቶ ሀያ ባች ደርሰናል። እንደዚሁ ይሄ ማለት ከሰዓቱን የማታውን እና የዊኬንዱን ሳይጨምር ነው። እነሱ እነሱ ሲጨመሩ በጣም ረጅም ይሆናል ማለት ነው። እነዚህን ሁሉ ጊዜያቶች ስንሰጥ ነበረ። በውስጡ የሚያካትተው ከኢንትሮዳክሽን ጀምሮ ኢንተርናሽናል ትሬድ ምንድን ነው ኢምፖርት ኤክስፖርት ምንድን ነው የሚለውን ጨምሮ እንደዚሁም ፕሮሲጀሩ ምን ይመስላል፣ ኢምፖርት ስናደረግ መከተል ያሉብን ፕሮሲጀሮች ምንድን ናቸው፣ ኤክስፖርት ስናደረግ መከተል ያሉብን ፕሮሲጀሮች እንዲሁም ከስተምስ እንዴት ይሰራል፣ የከስተምስ ፕሮሲጀር ምን ይመስላል፣ ዶክመንቴሽኖቹ ሞር ደግሞ ፎከስ አድርገን ዶክመንቴሽኖቹ ምን ይመስላሉ፣ ኢምፖርት ስናደረግ የምናገኛቸው ዶክመንቶች ምንድን ናቸው እንዴት ነው የሚዘጋጁት? ኤክስፖርት ስናደርግ ያሉት ዶክመንቶች ምን ይመስላሉ? እንደዚሁ እንዴት ነው የሚዘጋጁት የሚለውን ያጠቃለለ ነው ስልጠናው። ያው እንግዲህ ይህንን ስልጠና ደግሞ በደንብ ፕራክቲካል በሆነ ሁኔታ ሰዎች ራሳቸው ዶክመንቶችን እያዘጋጁ እየተለማመዱ፣ ፖርት ለማድረግ የሚያስፈልጉ ዶክመንቶች ምንድን ናቸው? እንዴት ነው የሚዘጋጁት? ወይም ደግሞ ፕራክቲካሊ እየሰሩ የሚማሩበት ነው ማለት ነው ክላሱ። በጣም ጥሩ እንግዲህ ያው ዘርፉ እንዳጠቃላይ አስመጭና ላኪ እንበለው እንጂ በጣም ሰፊ እንደሆነ ለመረዳት እንችላለን። ምናልባት ስለዘርፉ አጠቃላይ መረጃዎችን ማንሳት ብንችል፣ በውስጡ ሰዎች ምን አይነት የስራ ዘርፍ ላይ መሰማራት ይችላሉ የሚሉትን እንዳጠቃላይ ብናነሳ፣ ያው ኮመሊ ከስሙ እንደምንረዳው ኢምፖርት ኤክስፖርት ስንል ያው ኮመሊ የሚኖሩት ኢምፖርት ኤክስፖርት የሚባለው በዋነኝነት የሚገኙበት ነው። ሰዎች አስመጪ ሆነው የሚሰሩበት ሊሆን ይችላል። ኤክስፖርተር ሆነው ሊሰሩበት የሚችሉ ይሆናል። እነዚህ አካላት በዋነኝነት እዚህ ላይ በዚህ ዘርፍ ሰዎች መሳተፍ የሚችሉበት ነው። ነገር ግን ያው ኢምፖርት ኤክስፖርት ወይም ደግሞ ኢንተርናሽናል ትሬድ የሚለውን ሰፊውን ዘርፍ ስሚዝ ኢንተርናሽናል ትሬድ ላይ ሰዎች ወይም ደግሞ አንድ ካምፓኒ ሲሳተፍ ኢምፖርተር ወይም ኤክስፖርተር ብቻ ሆኖ ላይሆን ይችላል የሚሳተፈው በብዙ አይነት መንገዶች ከውጭ ገበያዎች ጋር መገናኘት የሚችልበት ነው። እንደተጨማሪ እነዚህም በፎረን ማርኬት ላይ ምንድን ነው ያለው የሚለውን በደንብ እንደርስታንድ አድርገው እንዲገቡበት አንደኛው የስልጠናው ፓርት ነው። በተለያዩ ሁኔታዎች መሳተፍ ይችላል። እንደምናውቀው ፎረን ማርኬት ኢንትሪ በብዙ አይነት ሁኔታዎች ይገኛሉ። ሰዎች ፍራንቻይዝ አድርገው ከሌሎች ካምፓኒዎች ጋር መስራት ይችላሉ። በላይሰንሲንግ የተለያዩ ሞዶች አሉ፤ በእነሱም መግባት የሚችሉበት ነው። ነገር ግን ቅድም እንዳልኩሽ በዋነኝነት ኢምፖርት እና ኤክስፖርትን ይዞ ነው ማለት ነው የሚንቀሳቀሰው። በዋነኝነት እነዚህ ላይ ፎከስ አድርገን እንሰጣለን። ቅድም እንዳልኩሽ ደግሞ ተጨማሪዎች ነው እንደዚሁ። በጣም ጥሩ። ስልጠናውን ለመውሰድ ማሟላት ያለባቸው መስፈርቶች ካሉ እሱንስ ብናነሳ። እኛ ስልጠናውን ምንም አይነት ገደብ የለም። ሰዎች ማንበብ መጻፍና እዛ ጋር የሚተላለፈውን ነገር አንደርስታንድ አድርጋለሁ ብለው ካሰቡ እና ፍላጎቱ ካላቸው ሞርፍ ደግሞ ኢንተርናሽናል ትሬድ ላይ ኢምፖርት ኤክስፖርት ላይ መሳተፍ የሚፈልጉ ከሆነ ያንን ነገር ለማወቅ በጣም ፍላጎት ካላቸው ለማንኛውም ሰው ክፍት ነው። ያው እዛ ጋ የሚሰጠውን ነገር ወይም ደግሞ ኢንስትራክተሩ የሚያስተላልፈውን ነገር እረዳለው ወይም ደግሞ ያንን ለመቀበል ዝግጁ ነኝ ያለ ሰው ማንኛውም ሰው መጥቶ መሳተፍ ይችላል። የስልጠናው ጊዜያችስ? የስልጠናው ጊዜያችን ቅድም ብዬሽ ነበረ ሬጉላሩ ላይ ከሁለት ሰዓት ተኩል እስከ ስድስት ተኩል ለተከታታይ ሰዓታት ይሰጣል። ከሰኞ እስከ አርብ ድረስ ይሄ ሬጉላሩ ነው። እንደዚሁም ደግሞ በከሰዓት ከሰባት ተኩል እስከ 11 ተኩል ማለት ነው። ዊኬንድ አለው። ዊኬንዱ ደግሞ እንደዚሁ ቅዳሜና እሑድ ክላሶች ይኖሩታል፣ የማታ ክላሶች ይኖሩታል። እንዲሁም በተጨማሪ ደግሞ አሁን ላይ በኦንላይን ሰዎች የትም እዚህ መምጣት ሳይጠበቅባቸው ዌብሳይታችን ላይ ትሬን ኢትዮጵያ ቢዝነስ ኢንድ ኢኖቬሽን ስኩል ይባላል። ይህንን የሚሰጥበት ወይም ደግሞ ኢንተርናሽናል ትሬድ ኢምፖርት ኤክስፖርትን ቅድም ያልኩሽ ስልጠናዎች የምንሰጥበት ቦታ እዛ ዌብሳይታችን ላይ ቴስፔን ዶት ኮም ይባላል። እዛ ላይ ገብተው ደግሞ ኮርሶቹን ሮል አድርገው መውሰድ ይችላሉ። እዚህ መምጣት ሳይጠበቅባቸው በኦንላይን ክላሱ መውሰድ ይችላሉ። በነዚህ በነዚህ ዘርፎች እንሰጣለን። በነዚህ በነዚህ በጠዋት በከሰዓት፣ የማታ፣ ኦንላይን ዊኬንድ ጨምሮ በጣም ጥሩ እንግዲህ ይህ ዘርፍ በመንግስትም በህግ ማዕቀፎችም የተለያዩ ህጎችን መስፈርቶችን እንዲያሟሉ ግለሰቦች ሆኑ ድርጅቶች ይጠየቃሉ ከዛ አንጻር እናንተ የሚሰጡት ስልጠና እና ከህጉ ጋር ያለው ደግሞ የሚመጡ የተለያዩ መስፈርቶች እንዴት አጣጥማችሁት ነው ከስልጠናችሁ ጋር የምትሄዱት ከስልጠናው አንደኛው ፓርት ደግሞ የሚያጠቃልለው ይህንን ነው ምን ምን ቅድም እንዳልኩሽ ፕሮሲጀር ብዬሽ ነበረ ሰው ኢምፖርት ሲያደርጉ መከተል ያለባቸው ፕሮሲጀር የመጀመሪያው ያው አንድ ሰው ኢምፖርት ለማድረግ ለምሳሌ ፍቃድ መያዝ መቻል አለበት። ሰው ፍቃድ ሲያወጣ ምን ምን መከተል አለበት? ምን ምን መሟላት አለበት? በመንግስት የሚወጡ አዳዲስ ህጎች ይኖራሉ። ቅርብ ጊዜ ነው ለምሳሌ እንደምናውቀው ለቡና የካፒታል አሎኬሽን ወይም ደግሞ ገንዘብ ማስያዝ ያለባቸው ገንዘብ በአዲሱ ህግ ለምሳሌ የተለየ ተጨምሯል ወይም ደግሞ ከበፊቱ ለየት ብሏል። ስለዚህ እነዚህ ነገሮች አንድ ሰው ፍቃድ ሲያወጣ ምን ምን ማሟላት አለበት፣ ምን ምን መያዝ አለበት የሚሉትን ኢምፖርት ፕሮሲጀር ላይ ፍቃድ ሲያወጡ ጀምሮ እስከ መጨረሻው ድረስ ምን መስራት አለባቸው፣ ወይም ደግሞ ምን መያዝ አለባቸው፣ ምን ሊኖር ይገባል የሚለው ለኤክስፖርትም ልክ እንደዛው ማለት ነው። እነዚህን ነገሮች አዲሶቹን ህጎች ከፕሮሲጀር ጋር እያይዘን ምን ሊኖር ይገባል፣ ምን ያስፈልጋቸዋል፣ ቡና መላክ ሲፈልጉ ወይም የተለያዩ ኮሚዲቲዎችን ከውጭ ማስገባት ሲፈልጉ ምንድነው ማሟላት ያለባቸው የሚለውን ከፕሮሲጀር ጋር እያይዘን አዳዲስ ህጎችን እንደዚሁ ጨምረን እዛ ላይ የምንሰጥበት ፖርሽን ነው ማለት ነው። ቅድም እንዳልኩሽ ሰው አብሮ ለማስኬድ ይሞከራል። አዳዲስ የሚወጡ ህጎችን አፕዴት ለማድረግ እንሞክራለን። ኢቭን ደግሞ ከዚህም ደግሞ ተምረው የወጡ ተማሪዎቻችን ባሉበት ሆኖ እነዚህን ህጎች እንዲደርሳቸው ለተማሪዎቻችን የተከፈቱን ግሩፖች አሉ፣ የቴሌግራም ግሩፖች። እዛ ላይ ሼር እናደርጋቸዋለን አዳዲስ ህጎችን አንደርስታንድ እንዲያደርጉ አብረው ደግሞ ከጊዜው ጋር እንዲሄዱም ለማድረግ ይሞከራል ማለት ነው። እዚህ ብቻ ስላለው አይደለም፣ ከወጡም በኋላ እንደዚህ አይነት ኢንፎርሜሽን እንዲደርሳቸው ለማድረግ እንሞከራለን ማለት ነው። በጣም ጥሩ። እስካሁን በመጣችሁበት ሂደቶች ውስጥ በዚህ አራት ዓመታት ውስጥ ብዙ ተማሪዎችን እንዳፈራችሁ የገለጽ ክልል ነበረ። እነሱስ ምን ይመስላል? በገበያ ላይ ያላቸው ሁኔታ ውጤታማነታቸውን ትከታተላላችሁ ወይ? ኦፍኮርስ አሁን ቼክ እናደርጋለን። እንደዚሁም ቅድም እንዳልኩሽ እርስ በርስ የምንገናኝባቸው የተለያዩ ግሩፖች አሉ። እንደዚሁም ደግሞ የተለያዩ ፕሮግራሞች ሲኖሩ ኢንቫይት እናደርጋለን በተለያዩ ስልጠናዎች በኢምፖርት ኤክስፖርቱ ብቻ አይደለም፣ በተለያዩ ስልጠናዎች የሰጠናቸውን ተማሪዎቻችንን የተለያዩ ፕሮግራሞችን እያዘጋጀን ኢንቫይት እናደርጋለን። እንደዚሁም ደግሞ በማንኛውም ሰዓት የትኛውንም ድጋፍ ሲያስፈልጋቸው በማንኛውም ሰዓት ኮሚኒኬት እንዲያደርጉን በደንብ ምቹ ሁኔታዎች አሉ። ከስተመር ሰርቪሶች አሉ ይህን የሚከታተሉ ከዛም ደግሞ ከዚህም ስልጠና ወጥተው ወደ ቅድም እንዳልኩሽ ዓለም አቀፍ ገበያ ግንኙነት ወይም ደግሞ ቢቱቢ ማርኬትፕሌስ እንዳልኩሽ ከኛ ጋር መስራት የጀመሩ በጣም ብዙ ተማሪዎቻችን አሉ። ከኛ ጋር የሚገናኙበት እድል ሰፊ ነው። ማለት የተለያዩ ነገሮች እንገናኛለን። በጣም ጥሩ የገበያ ትስስር በእናንተ በኩል መመቻቸት ይችላል። ኦፍኮርስ በደንብ መመቻቸት ይችላል። ያው ቅድም እንዳልኩሽ ትሬድ ኢትዮጵያ ቢ ቱ ቢ ማርኬት ፕሌስ አንደኛው ይህንን ስራ የሚሰራ አካል ነው። እነዚህን ክፍተቶች ወይም ደግሞ ገበያ የማጣትን ክፍተት እየደፈነ የሚገኝ ፖርታላችን ነው። ዌብሳይት አለን ኢትዮጵያ ዶትኮም ይባላል። እዛም ላይ ሬጅስተር ማድረግ ይችላሉ። እንደዚሁም ደግሞ ቢሮችን ድረስ መጥተው ሄልዘር ስምንተኛ ፎቅ ላይ ይገኛለን። ሄልዘር ታወር፣ እዛም መጥተው ደግሞ በማንኛውም ሰዓት ከኛ ጋር መስራት የሚችሉበትን የውጭውን ገበያ መፈለግ ሳይደክሙ ከኛ ጋር ቀለል ብሏቸው መስራት ይችላሉ ማለት ነው። ይህ እንደዚህ እንደዚህ ነገሮች አሉ ከኛ ጋር በጣም ጥሩ እንግዲህ ከዚህ በፊት ይህንን ዘርፍ ለመቀላቀል የተለያዩ ስልጠናዎችን መውሰድ ብዙም አልተለመደም ምናልባት ይህንን ስልጠና ሰዎች በመውሰዳቸው ብቻ ምን አይነት ጥቅሞችን ያገኛሉ ተብሎ ይታሰባል ሶ ያው ብዙ ጊዜ እነዚህ ስልጠናዎች ብዙ ጊዜ የሚወስዱ ሰልጣኞቻችን በዚህ ዘርፍ ውስጥ ለመሳተፍ ብዙ ጊዜ ፍላጎት ያላቸው ሰዎች ናቸው ኢምፖርት ኤክስፖርቱ ምን ይመስላል ኢንተርናሽናል ትሬድ ምን ይመስላል የሚለውን ለማወቅ ነው ከዛም ባለፈ ደግሞ ያንን ነገር አንደርስታንዲንጉን ወይም ደግሞ ያላቸውን አንደርስታንዲንግ ከፍ ካደረጉ በኋላ ወደ ኢምፖርት ኤክስፖርት የመግባት ፍላጎት ነው ያላቸው። ሰው በደንብ እኛ በተቻለ አቅም ምንድን ነው የምናደርገው በዛ ውስጥ ወይም ደግሞ ኢምፖርት ኤክስፖርት ውስጥ ቢሳተፉ ምን ያጋጥማቸዋል፣ የሚያገኙት ነገር ምንድን ነው፣ ኢቭን ሪስክ የሚያጋጥሟቸው ሪስኮች ምንድን ናቸው፣ እና ደግሞ እነዛን ደግሞ እንዴት ነው ሚቲጌት ማድረግ የሚችሉት የሚለውን በደንብ ለማሳየት እንሞክራለን። ሰው እዛ ውስጥ ገብቶ ነገሮችን ፕራክቲካሊ እየሰራ ከሚያጋጥም ይልቅ መጀመሪያ አንደርስታንድ አድርጎ እነዛን ወደዛ ቦታ ቢገባ በጣም የተመረጠ ስለሆነ ያንን ለማድረግ እንሞክራለን። ከዛ በኋላ ከወጡ በኋላ በደንብ ኢምፖርት ኤክስፖርት ነው የጀመሩ በጣም ብዙ ደንበኞቻችን አሉ። ከነሱ ጋር ኮሚኒኬት እናደርጋለን፣ ቅድም እንደነገርኩሽ። ነገር ግን እነዚህን ነገሮች በደንብ አውቀው ወደዛ እንዲያመሩ ነው እኛም ፑሽ የምናደርገው ማለት ነው። በጣም ጥሩ። የስልጠናው የገንዘብ መጠን ምን ያህል ነው? በምን ያህል ነው ሰዎች መሰልጠን የሚችሉት? ሰው ቅድም እንዳልኩሽ የስልጠናዎቻችን ሊስቶች ብዙ ናቸው። ስፔሲፊክሊ ከጠየቅሽን የኢንተርናሽናል ኢምፖርት ኤክስፖርት 9917 ብር ነው ባድን ጨምሮ። በጣም ጥሩ። እንግዲህ ኢምፖርት ኤክስፖርት የስራ ዘርፍ ላይ ራሱ ለመቀላቀል ብዙዎቻችን አይምሮ ላይ ያለው በትልቅ ኢንቨስትመንት በትልቅ የመነሻ ካፒታል ይጀመራል የሚለው ነው እና ብዙ ሰዎች አያስቡትም። ምናልባት በዛ ዘርፍ ላይ አዌራንስ አለ ወይ ብለህ ታስባለህ ወይ እንዴት ስትመለከተዋለ? በምን ያህል ካፒታል ማለትም ደግሞ በአነስተኛ ካፒታል መጀመር የሚችል የስራ ዘርፍ ነው ወይ? ማንም ሰው መግባት የሚችልበት ነው። ነገር ግን ገበያው ምን ይመስላል የሚለውን በደንብ ማጥናት ያስፈልጋል። ካፒታሉን ስናስብ ምን ያክል ገበያ አለ፣ መሸጥ የምንችለውስ ነገር ምንድነው፣ የምናቀርበው ነገር ምንድነው? ንን ደግሞ ገበያውስ በሌላ ቦታ ተፈላጊ ነው ወይ የሚለውን በደንብ አንደርስታንድ ማድረግ ያስፈልጋል። እነዛን ነገሮች አንደርስታንድ ካደረጉ በኋላ ማንኛውም ሰው መግባት የሚችልበት ነው ካለው አቅም ጋር። ንን ደግሞ ገበያው ምን ይመስላል የሚለውን በደንብ አንደርስታንዲንግ ከመጀመር ውጪ በዛ ነገር ላይ ማንም ሰው መሳተፍ የሚችልበት ነው ለማለት ነው። በጣም ጥሩ የካፒታል መጠኑ ማንሳት እንችላለን። የካፒታል መጠኑን ያው እንደ የምንገባበት የስራ ዘርፍ ወይም ደግሞ ኢምፖርትም ኤክስፖርትም ልናደርግ ባሰብ ነው ዘርፍ የሚወሰን ይሆናል። ያው መስራት የምንፈልጋቸው ነገሮች መላክም የምንፈልገው ማስመጣትም የምንፈልገው ነገር ላይ ይወሰናል ማለት ነው። እንደየዘርፉና እንደ ፍላጎታችን ወይም ደግሞ እኛ ልናስመጣው ልንልከው ካሰብነው ነገር ጋር ያው የተያያዘ ነው። እነሱን ነገሮች ዋናው በጣም ትልቁ ነገር ማጥናት ነው። በውጩ ገበያ የሀገር ውስጥም ገበያ ምን ይመስላል የሚለውን ደስታኒጉ ካለ ወደ ነዛ መግባት ቀላል ይሆናል። ግን ያው እንደነገርኩሽ እንደየዘርፉ ልዩነት ይኖረዋል ማለት ነው። በጣም ጥሩ ጥሩ የሆነ ማብራሪያዎችን የሰጠህን። ያው ዘርፉ ብዙ ነው እና እያንዳንዱን ነገሮች አንስተን ለተመልካች ብናደርስ ደስ ይለናል። ነገር ግን ጊዜው አይበቃም እና ያሉትን ነገሮች በትምህርቱ ላይ እንደሚያገኙት ተስፋ እናደርጋለን። በመጨረሻ ግን ይህንን የስራ ዘርፍ መቀላቀል ፈልገው ስልጠናዎችም ማግኘት የሚፈልጉ ተመልካቾቻችን እናንተን በምን አይነት መልኩ ነው ማግኘት የሚችሉት? አድራሻ እና ስልክ ብንጠቁመን። ሶ ዌብሳይታችን ላይ ቀጥታ መመዝገብ ይችላሉ። ትሬድ ኢትዮጵያ ዶት ኮም የመጀመሪያ መገኛችን ነው። እዛ ላይ ቢገቡ ኮንታክታችንም ዌብሳይታችን ላይ በደንብ ክሊር ሆኖ ተቀምጧል። እዛም ላይ ሪጅስተር የሚል ፓርት አለ። እዛ ላይ ሬጅስተር ፓርት ላይ ገብተው ለትሬኒንግ የሚፈልጉት ዘርፍ መርጠው ስፔሲፊክሊ ደግሞ ኢምፖርት ኤክስፖርት ነው የሚፈልጉ ከሆነ ኢንተርናሽናል ትሬድ የሚለውን በመምረጥ መመዝገብ ይችላሉ ዳይሬክትሊ እዛም ላይ ደግሞ ኮንታክቶቻችን ተቀምጠዋል። እዛም ላይ ገብተው ከኛ ጋር ኮሚኒኬት ማድረግ ይችላሉ ማለት ነው። ቢሮችንም ቅድም እንዳልኩት ኤልዘር ታወር ስምንተኛ ፎቅ ስምንት ዜሮ ሶስት በማንኛውም ሰዓት በስራ ሰዓት ላይ መጥተው ዳይሬክት መመዝገብ ይችላሉ። ቅድም እንዳልኩሽ የስልጠና ዘርፋችን እንደየ ፍላጎታቸው ብዙ አይነት ስልጠናዎችን እንሰጣለን። እንደየ ፍላጎታቸው መመዝገብ መሰልጠን ይችላሉ ማለት ነው። በጣም ጥሩ። በመጨረሻ ማለት የምትፈልገው ነገር ካለ ድሉ ልስጥህና እዚጋ እናብቃ። መጀመሪያ እናንተን ማመስገን እፈልጋለሁ። እዚህ ድረስ መታችሁ ስለጠየቃችሁም ስለ ድርጅታችን ልንገልጽ ስለፈቀዳችሁ በጣም እናመሰግናለን። በማንኛውም ቅድም እንዳልኩት የኢንተርናሽናል ትሬድን ፕራክቲካሊ ሰዎች ገብተው ከሚገጥማቸው ነገር በፊት ምንድን ነው እዛ ላይ ያሉት ሪስኮች ምንድን ናቸው? ችግሮቹ ምንድን ናቸው? ዘርፉ ላይ ምን ምን ያጋጥማል እንዴት ነው እያንዳንዱ ፕሮሲጀር መከተል የሚችለው የሚሉትን ነገሮች በደንብ ያዩበታል። እንደዚሁም እንዳልኩት ስልጠናዎቻችን ዘርፈ ብዙ ናቸው። ኮፊ ካፒንግ አለ፣ ሌሎቹም እንደዚ እዛም ላይ መጥተው ደግሞ ስልጠናዎችን ቢወስዱ እመክራለሁ። በጣም አመሰግናለሁ። በጣም ጥሩ እኔን በጣም ነው የማመሰግነው። ኩራትና ክብራን ተመልካቾቻችን በዛሬው የገበያ ቢዝነስ ፕሮግራማችን ኢምፖርት ኤክስፖርት የስራ ዘርፍ ላይ መሰማራት ለምትፈልጉ ስልጠናውን የት ማግኘት ትችላላችሁ? የስራ ዘርፍ ውስጥ ምን ይመስላል ብለን ያደረስናችሁ ፕሮግራም የተከታተላችሁትን ይመስል ነበረ። ይህንን ስልጠና ማግኘት የምትፈልጉ ተመልካቾቻችን ከስር በምናስቀምጠው አድራሻ በመገኘት ወይንም ደግሞ በስልክ ቁጥር በመደወል ይህንን ስልጠና መውሰድ ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።